እ እሺ በቃ እንሄዳለን፣ ግን ደሱ ልንገረው ነው አሳውቅ ምናምን አሳውቃለሁ። ቢያንስ እሷ ሩታ ያልታሰበ መልስ መለሰች። ሩቲ እሄዳለሁኝ አለች። ግን እኮ ሄዳለች፣ ደብቀውን እንጂ ሩቲ ሄዳለች ማለት ነው። ብዙዎቻችሁ ለተጨነቃችሁ ሩታ ሄዳለች ቡታጂራ። ለምን ተደበቅን? ለምን ለምን ለምን ለምን ማለት ነው። እና አቤላ ሳላ ደንቅ አላልፍም። ለቲክታከሮች የመልስ ምት ነው የመለሰላቸው። ቲክታከሮች እናንተ ሴቶች አይደላችሁም ወይ? እንዴት በሴት ልጅ ትፈርዳላችሁ? ብለዋል ማለት ነው። ቲክታከሮች ድረሳችሁ፣ ሩታ ባልና ሚስት ናቸው። ሩታ ተጎርታለች ብትሉ ምን ያኔ የሚቀንስባችሁ ነገር አለ ብሏል ማለት ነው። እና ዛሬ በጠዋቱ የገጠመኝ ደግሞ ወዝ የድዬ እሩታ ጠፋች እሩታን ስልኳን ስጭ ምናምን ላላችሁ፣ እኔማ ስልኳ የለኝም። እስኪ ቆይ ዩቲዩብ ልግባ ብዬ እንደዚያ ያለው እንዳለ የቡታጂራ ይቶ ወሮች ከሐስከበ ኦሌ ቁጭ ቁጭ ብለዋል ማለት ነው። ስለዚህ ሩትዬ መኖሯን በዚህ እናውቃለን ማለት ነው። አሁን እኮ ቀረ እንትና ጠፋ፣ እንትና ጠፋ፣ ኦሌ ካለ በቃ አለ ነው ማለት ነውና ሩታ የኛ ጀግና፣ የኛ ነበልባል። ሩታን እንድትወርቅ ለምትፈልጉ መቼም አትወርቅም ዛሬ፣ ነገም። ከሴት ልጅ ጎንነን አብርሃም ከጥፋት መመለስ አለብህ። አስረግጪ እነግራቸዋለሁ። አቤላዬ ግን ከሩታ ጎን ጠዋት ማታ ስለቆምክልን ቴንኪው ብያለሁኝ። ስለዚህ ሩታ ቤቷን ለቃ እንዴት ትሄዳለች? ቤቷ አለቃ ከሄደችማ፣ ቤቷ ነፃ ትገባለች ለምትሉ ማ በለፋው ቤት ማ በሰራው ቤት ትገባለች፣ ነፃ መቼም አትገባም ማለት ነው። ስለዚህ ሩትዬ ቤተሰቦቿ ጋር ብትሄድ አየር ትወስዳለች፣ ከቤተሰብ ጋር ሀሳብን ትቀያየራለች። ቤተሰብ ምን ጊዜም ቤተሰብ ነው፣ ቤተሰብ በምንም ነገር አይቀየርም። የእናንተን ክፏችሁን አይወድም ደጋችሁን እንጂ የሚወደው እና እኔ ሩታ ሄዳለች ነው የምለው ስለዚህ ሩታዬ ደግሞ እኔ አስፈቅጄ ነው ምናምን ብላለች አያችሁ እሱን ካቤላ ጋር ለመሄድ ቡታጂራ ማለት ነው ስለዚህ ሄደዋል እኮ ግን እኛ ከካሜራ ያው ካሜራ ተደብቀን እንጂ ሩታ ቤተሰቦቿ ጋር ብዙ ጊዜ ስትሄድ ካሜራ አትቀርጽም ለምንድነው የተደበቀው ምስጢር ለምን ሩታ አው ውስጧን የሚያስጨንቃት ነገር አለ። አው የሚያስጨንቃት አለ። ፊቷን አይተን እኮ መመስከር እንችላለን። ግን አንድ ቀን ግን እውነት ትወጣለች። እውነት ሩታዬ ፕራይቬቷን አንድ ቀን ልትናገር ትችላለች። እንደውም በማን በማርኮዬ ላይ እኮ ተናግረዋል እኮ አብርሃም እኮ ሩታ ስለ ሩታ ሕይወት ብታውቁ በጣም ታዝኑ ነበረ። አንድ ቀን ግን ይወጣል ብለዋል አብርሃም ራሱ ማለት ነው። ራሱ መስክሮላታል። ስለዚህ ሩታዬ ፈጣሪ ጠብቅሽ። እሄዳለሁ ብላለች ብላለ ትሂድ። እኔ ኮሜንታተር ትሂድ ነው የምለው። ና ለምትጮፉ ሁሉ ሩታ መልስ ዛሬም በኢንስታግራሙ ላይ መልሳላችኋለ ማለች ነው። ውሻ ይጮሃል፣ አንበሳ ደግሞ ወደፊት ይገሰግሳል። ሩታን ሀብቴን መሆን መምሰልም አትችሉም። አበደን ማለት ነው እነግራቸዋለሁ። የሰው ልጅ ትልቅ ደረጃ ስለደረሰ ለምን እዚህ ደረጃ ደረሰ ብላችሁ ለምትንጫጩ ሁሉ መልካሙን መንገድ ተመኘንላችሁ፣ ማለት ነው። ሩታ ሩታ ሩታ ናት። ስለዚህ በሌላ ቪዲዮ እንገናኝ። ይሄንን ይመሳለ ጠይቃችሁኝ ሁሉ ባይ ባይ።